ሰላም ሰላም ውድና የተከበራችሁ የትጂቱ ተከታታዮች እንደምን አላችሁ እኔ ጋር እግዚአብሔር የተመሰገነ ሰላም ናችሁ እግዚአብሔር ይመስገን እንኳን አደረሳችሁ ለሀያሉ ለቸሩ መድኃኔ ዓለም ዓመታዊ ክብረ በዓል እግዚአብሔር ይመስገን በይ ያለንበት መድኃኔ ዓለም ኢየሱስ ክርስቶስ በሰላም በፍቅር በጤና ያቆየን ጾሙን በሰላም ያስፈጽመን የእሱ ኃይልና ረድኤት ከሁላችን ነው የሚደረግብን አሜን ይሁን ይደረግልና ሁላችሁም ቪዲዮ ከተመቻችሁ ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ጓደኞቻችሁን ጋብሱልኝ እህቶቻችሁን አበረታቱ። እህቶች ወንድሞቼ፣ ላይክ ሰብስክራይብ ሸር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ የመጣሁላችሁ በአዲስ ቪዲዮ ነው። ዛሬ ጓደኛዬን ፕራንክ ልስራት ነው እስኪ የምትለውን ምላሽ ያው ፍራንኩን አልነገራችሁም፣ ለእናንተም የተከታተላችሁን ታያችሁ። አሁን እደውልላታለሁ። እስኪ ምን ትላለች? ከእሷ ምን እንማራለን? የምነግራትን ነገር ስትቀበላል ወይስ አትቀበልም የሚለውን አብረን የምናይ ይሆናል። አብራችሁ ተከታተሉ። እስኪ ልደውልላትና የሚሆነውን እናያለን።

ቁጥሩ እንዴት ነው ምን? ግራ ገባሽ? አዎ የኔ ወደ ቁጥሩን ትንብሎብሽ ይሆናል እንጂ አንወ ደህና መስለሽ ወሻል ታማ ነኝ። እግዚአብሔር ይመስገን። እየሰራሽ ነው ደህና? አዎ፣ እግዚአብሔር ይመስገን። እንዴት ነው አንቺ ጋር ስራ? እግዚአብሔር ይመስገን፣ ደህና ናት። ቋንቋው ለም አሁን እየሰራ ነው። እንዴት ነው ያንቺስ? ሁሉ ሰላም፣ ሁሉም ሰላም። እግዚአብሔር ይመስገን፣ ደስ ይላል

እኔም አንድ ነገር ላማክርሽ ብዬ ነበር የመጣሁት። ደስ ይል ሚኒዎት አንቺዬ፣ በጣም ከባድ ነው እንደሆነ እንጃ አብታይ አንዳንድ የግራ ገብቶሽ አውቅልን ማለት በሰው ረ እንዶ ቃላ አደለ፣ በሁሉም ሰው የሚፈጠር ነገር ነው ብያስባለሁ። የነገር ብቻ እኔ እንጃ፣ አንዳንድ የሆነ ነገር ጭንቅ የሚልሽ ነገር አለ አደለም? ተጨናቂት ማን ተጫንቆ ወይ ሞላለት አይደለሽ? ነገሪኝ። እሱ ስልክ ነሽ? እኔ ማ የሆነ ልጅ በቃ የሆነ ይደውልኛል። በጣም ነው የሚወደኝ እና የሚያፈቅረኝ። እንጃ ብቻ ያው ሰው እያፈቅረኛ በጣም ብለሽ ለሰው ላይ ምን ልታደርጊ አትችልም። ግን ከተረዳሁትና ካልኩት አንጻር ይወደኛል፣ ይለኛል፣ ይደውላ ብዙ ጊዜ። ግን እኔ ለምን እንደሆነ እኔ አልወደውም። ለምን እንደሆነ አላውቅም። ማለት ለወደውም አልቻልኩም። የሆነ በቃ እኔ

ዶም ሊዳርግ ምናምን በቃ እኔም ተጨነኩኝ። ወይ ያለው እዚሆን የጋን ያለው እሬት። አዎ በስልክ ነው፣ አዎ በስልክ ነው የምትታወቀው። እና አንቺ ማለት አሁን አንቺ አሁን እኛውን ሴቶቹ አንዳንዴ የሚጠይቁናን ወይም ደግሞ የሚወዱንም የማንወድበት ምክንያት ብዙ ምክንያት አለን። ማለት እኛ የምንወዳቸው ወይም የሚኮሩብንን ብዙ ጊዜ እንከተላለን አንጃውን ጠየምን ነው ያወደሸለት እኔ እንጃ ልኩ ምን እንደሚፈልግ ራሱ አሁን አንዳንዴ ያለ አይደለ በቃ የሆነ ሰው እንደዚህ ቢጎዳኝሳ ብለን ሰው አንድ ሰው ሲጎዳስ እና የሆነ በቃ ይህ ሰውም ልኩ እኔ ነው የሚጎዳኛም ብለን ብዙ ጊዜ የምናስበው ነገር አለው ወይ ወዳን ልኮ የሌሎች ህይወት ነው የአንቺ ህይወት እኮ አይደለም የአንቺ ጣፈንታና የኔ ጣፈንታ አንድ ነው ከሆነ ያው አንዳንዴ ያለ አይደል፣ ልብሽ የማይፈልገው ነገር የሆነ በቃ ልብሽ የሆነ ወለል ይላል። እየፈለግሽ እዛ ውስጥ መግባት እየፈለግሽ የሚያግድሽ ነገር አለ፣ ወደኋላ የሚያሻሻይ ነገር አለ። ለምን እንደሆነ አላውቅም፣ ብቻ ባላውቅም የሆነ በቃ እፈልጋለሁ ማግባት፣ ምን እንደ ሰው እንደ ጓደኞች መሆን እፈልጋለሁ ግን ለምን እንደሆነ ውስጤ በቃ ሊቀበል አልቻለም። አንድ ነገር ልንገርሽ፣ እኔ ከአንቺ ውድ አይደለም። ታውቂኛለሽ አንድ ብዙ የምታገናዘብ ነሽ፣ ብልህ ነሽ፣ የዋህ ነሽ። በመጀመሪያ እግዚአብሔርን መቼ ምን መጠየቅ እንዳለብሽ አንቺ ታውቂያለሽ። ከአንቺ በርቶ ነሽ። እግዚአብሔር ይመስገን የማመጎስ አይሆንብሽ። እና መጀመሪያ እግዚአብሔርን መጠየቅ አለብሽ። ይህሌ ለምንድን ነው አንደኛ፣ እኔን እየወደደኝ፣ እኔ ለምንድን ነው መወደው ያልቻልኩት? የእኔ ከሆነ እኔ እንዲወደው አድርገኝ፣ ልቤን በቃ አብራልኝ፣ የእኔ ካልሆነ ደግሞ እሱም እንዳይጎዳ ከን ያረገለቤች መጸለይ የመጀመሪያ እና የመጀመሪያ ስራሽ መሆን አለበት። ሁለተኛ ደግሞ ፍራቻ ነው አሁን አንችልም። አሁን እኛ ልባችንን እስካላዘጋጀን ነው ድረስ እንዴት ነው አንድን ሰው ልንወድ የምንችለው? ልባችን እየፈራ ሊወድ ይችላል እንዳይችልም ድፈር መሆን አለብሽ። የሚወድሽ ከሆነ እርግጠኛ በሰው ያኔ ያህለኛ በመድኃኒዓለም እንጂ በሰው እርግጠኛ መሆን አንችልም። ግን አንዳንድ ሰው ደግሞ ለእኛ ሲንሰፈሰፉ ደግሞ በአይን የሚታይ ነገር አለ። ፍቅራቸው ግልጽ ሆኖ ይመጣልሽ አንጠይ። ስለዚህ እኛ ሴቱም ደግሞ የሚወድን ነው የሚያስፈልገን፣ የምትወጁ አይደለም ትጅ የሚያስፈልግች በአሁኑ ሰዓት የምትወጁ ሳይሆን የሚያስፈልግች የሚወድሽ ነው። ለምን ሴቶቹኛ ሲንከባከቡ እንወዳቸዋለን። የሚወድሽ ከሆነ ደግሞ ታማኝ ይሆንልሻል፣ ያከብርሻል፣ ይንከባከብሻል፣ እንደ ንግሥት ይንከባከብሻል። በዚያ ሰዓት አንቺም ትወጅዋለች። ደግሞ እንጃ አንድ ሴት ወደ ተዳር አገባይ በኋላ ነው ትክክለኛ ፍቅሯ የሚመጣላት። በራሴ የሚያየው ነገር ስለሆነ ማለት ነው። መጀመሪያ ላይ ግን የትዳር ፍላጎት ይኖርሻል። እሱ እንደሚወድሽ አረጋገጥሽው በኋላ እግዚአብሔርን ከጠየቅሽው በኋላ ሀላስ፣ ካገባሽው በኋላ ነው ትክክለኛ ፍቅር እንክብካቤው ሲጨመር ያን ሰው ላንቺ እየኖረ እንደሆነ ስታይ ነው ትክክለኛ ፍቅር የሚመጣልሽ። መጀመሪያ እኛ ሴቶቹ አይተን የምንወድ ከሆነ ያን ስሜት ነው፣ እውነተኛ ማንነቱን የምናውቀው በአካል አብረን ስንኖር ነው። ስለዚህ አንቺ ፍራቻሽን ቅረቱ፣ ፍራቻሽን ትበል ፈሪያለሽ እድሜ እኮ ቁጥሩ አይጠብቀንም። ትጂ ማርያምን መውለድ ያለብን ታይብኝ ባልንጀሮችን ስንት ልጅ አላቸው። እና አሁን እሺ ልበለው እና ልቀበለው ማለት ነው። በመጀመሪያ ትጂ ሀኒያፍ ስንት ሳይሆን እግዚአብሔርን መጀመሪያ ጠይቅ። እስካሁን በዚህ ጉዳይ አልጸልይሽ ከሆነ ሰንዲ ለምንድን ነው ውስጤን ያደረቀብኝ ብለሽ እግዚአብሔርን ጠይቅ። እቺ ደግሞ አንቺ ከኔ ታውቂያለሽ፣ መንፈሳዊ ላይ ቴሌግራም ላይ ምን እንደምንማር ወንድማችን ወልደ ማንኤል ምን ያስተምረናል። የሚያስተምረን ይህንን አይደለም። የተዘራ ጋሪያችንን የሚያቸሽብን ሌላ አካል አለ፣ ከኛ ሌላ አካል አለ፣ ሰይጣን የሚባል ነገር አለ። ጠይ የሚወድሽን ሰው የሚያረቅብሽ አካል ካለ በአንቺ ውስጥ አንቺ እንዳትወጅ እንድትፈሪ፣ የሌሎች የተሰባበረውን ህይወት እንድታይ እያረገ የሚያበላሽብሽ ካለ እግዚአብሔርን በጸሎት ጠይቂ። የኔ ነው ወይ ወይስ አይደለም ብለሽ ጠይቂ። መልሱ ከእግዚአብሔር ይመጣልሻል። ከዚያም በኋላ አንቺ ትወስኛለሽ። ደግሞ ከጸለይሽ እውነተኛ አፍቃሪሽ ከሆነ ገብቶ ይመጣ ወደ አንቺ። የአንቺ ካልሆነ ደግሞ ጸሎትሽን እግዚአብሔር ሰምቶ ደግሞ ህይወት ያረቅልሻል። አንዲት ሴት ካገባይ በኋላ አውቃለሁኝ ቢተወኝስ ወይም ደግሞ ይሄ ትዳር ለእኔ ባይሆነስ ሀገርታ የፈታ ይበባልስ የሚባለው ነገር ያስፈራናል። ግድም እስከ መቼ ትፈሪያለሽ? በዚያ ነገር አጥብቀሽ ጠግቤበት እና እዚያ እንጂ ትወስድኛለሽ፣ ተጠለሽ ደግሞ እንድትወስድኛ ያረግሻል። ምታን ያለ አሁን አንዳንድ ጊዜ ከእኔ ብቻ ሳይሆን ብዙ ሰዎች አሉ። የሚያፈቅረን ሰው ለምንድን ነው የማንወደው? አሁን ብዙ ጊዜ የሚያፈቅረንን ሰው ለማሸሽ እናረቃለን። በቃ የሆነ ግር አንደኛው አንድ መጥፎ ባህሪያችን ነው ይሄ ነው። እውነቱን ልንገርሽ፣ ለምን የሚወድልን ሰው እንንቃለን? ልባችን እሺ አይለንም። እኛ የምንወደው ምንድን ነው? የሚኮራብንን፣ እንደ ሴት የማያየንን፣ የማያከብረንን ከእኛ ፊት ቁጭ ብለው እኮ ስንት የሚያደንቁሽ ወንዶች ያሉ ሌላ ሌላ ሴት የሚያደንቁ ሴት አጋጥሞሽ አያውቅም? በጣም እሰግድ ላይ ብዙ ተምረናን አይደለም መንግስትን፣ ግን ለምን ልባችን እንደሚፈልጋቸው እኔ አይገባኝም። አሁን አሁን ግን ያን ስጋት እንደነበር ነው አሁን እየገባኝ ያለው። እንዲሁም በላብ የእኛን ልብ ሊገዙ የሚገባው ካለኛ ሴት ያለ የማይመስላቸው ወንዶኝ፣ እነዚህ የኛ ናቸው እና እኔ ወደን የምለው አንቺ ባላውቅም እግዚአብሔርን ከጠየቅሽ በኋላ ከጸለይሽ በኋላ ልብሽ አሳለኝ ልብሽ አሳለኝ። ኋላስ የሚመድሽን እና የሚወድሽን የሚወድሽ ሰው አይነቅሽም፣ ያከብርሻል። በማንኛውም ሁኔታ ብትበሳቆይ ብታጭ ብትነጭ ትቶ አይተውሽም። ያኔ እውነተኛ ፍቅር እየቀስ እያለ ይመነጭልሻል። ደግሞ የሚያስፈልገን እውነተኛ ፍቅር ነው። ዛ የለብስ ስሜት ብቻ ብልጭ ብልጭ ያለ ስሜት አይደለም። ለእኛ የሚያስፈልገን በዚህ እድሜ ባለንበት ስደት ለፍተናል። ያኔ የተረጋግበት ያስፈልገናል። የሚወደን የሚንከባከበን ያስፈልገናል። ሰው ካልወደደን ምንም ትዳር ውስጥ ብንገባም እኛ ብንወደው ምንም አይሰራ። ለምን ካልወደደሽ ትኩረት አይሰጥሽም። አንድ ግን ምትንከባከብሽ፣ ቀስ እያልሽ ትኩረት ትሰጪዋለሽ። ልክ ብለሻም አዲስዬ፣ በጣም ነው የማመሰግነው። የኔ ቀን የኔ ዋ የኔ አክባሪም እኔ ፍራንክን አረግሽ ነው የነበረው ግን ለሁላችንም ትምህርት የሚሆን ግሮችን ነው የተናገረችው ማለት ነው። ተመልካቶቻችን አዱ ፍራንክ እያረግሽ ነው የነበረው ግን ጥሩ ጥሩ መለክቶችን ስለሆነ የተናገርሽው እና ተመልካቾችን እንኳን ደህና ወጣሽ እንኳን ደህና ቆያችሁ ምናምን በያችሁ እና እኔ ደግሞ እንዲት ማለት ትንሽ ጉም ያኔ በሬኮርድ ምናምን እንደዚህ ስለሆነ አማካኒ ጓደኝነቱን አልተወውም ማለት ነው። አራቀኝ ማማ ከወይ የዚህ ቤተሰቡ እንግዲህ የሆነብኝን የሆነብኝን እያያችሁ ለእነሱ የሚገርሙች ነገር አልነገርኳቸውም። አብራችሁን እየተከታተላችሁ የምታዩት ይሆናል። የሆነ ብራንድር አረጋት ነው። አብራችሁን ተከተሩ ብዬ ነው እንትን ያልኳቸው። በዚህ አጋጣሚ ትዳር ለመያዝ እየፈለጋችሁ ግን አላይ ወደኝ ሆን ይሆን እኮ የውሸት ፍቅር ይሆን እኮ እያላችሁ የምታስቡ ልጆች አላችሁና ይህንን ነገር ብትቀርፉት ወደ እግዚአብሔር ቀርባችሁ የትዳር አጋሪን አንተ መርጠህ ስጠኝ ብላችሁ እግዚአብሔርን ብትለምኑ በሱባኤ ወደ ትዳራችሁ ብትገቡ መልካም ነው ብዬ እመክራለሁ። እኔ የለኝም፣ ቢኖረኝም የማደርገውን ነገር ነው የነገርኳችሁ ማለት ነው። ሰው አንድ ሰው መጀመሪያ እግዚአብሔርን ያስቀድማል እግዚአብሔርን አስቀድማችሁ በእግዚአብሔር ጠይቃችሁ ትዳራችሁም የተባረከ ይሆናል። ስለዚህ አያፈቅረኝ ይሆናል እያላችሁ እየተጠራጠራችሁ ማስተመጫሻውን ሰው እኔ እውነትሽን ነው የመሰለኝ ማለት ብዙ ጊዜ ደግሞ አግቢ ምናምን ሰለምለሽ ተለም ጨቀጭቀሽ ያንን አስታውሳለት ታማክረኝ ማለት ደስ ብሎ የነበረ ያው ብቻ እግዚአብሔር ከፈቀደ ብቻ ነው ሁላችን እንደ ማዘጋጅቶልናል እሱ እግዚአብሔር የፈቀደው ነው ሁሉ ይሆናል እንደውም አንድ እንደም እኛ የምንሳሳተው ነገር የምንድን መሰለሽ መጀመሪያ አንዳንዴ ሴቶ የሚሉት ነገር አለ ባል በጸሎት አይ ባል በጸሎት ምናምን ይላሉ በውበት ይመካሉ ባንድ ነገር ይመካሉ ማለት ግን ከምንም ነገር በላይ ትዳር ከእግዚአብሔር ነው ሳ በፍቅር ስለዚህ በምንድን ነው ትዳር የሚመጣው በጸሎት ነው የሆነ ሰው ወደ ህይወታችን ከመጣ ምንድነው መጀመሪያ ሴት ጓደኛን አይደለም ማማከር ወይም ደግሞ ሴት ህይወታችንን አይደለም ማማከር ወይም ደግሞ እናት አባታችንን አይደለም ለማማከር፣ እግዚአብሔርን ካስቀድም፣ ያን ሰው የኛ ከሆነ ይገፋል። በቃ ይስተካከለን ሁሉ ነገር ጣማማው ተስተካክሎ ይዘራል፣ እንገባለን። የኛ ከሆነ ደግሞ በሆነ ምክንያት ህይወታችን ያወጣዋል። ገብቶ የሚጎዳን አይነት ከሆነ እግዚአብሔር አይፈቅድለትም። ማስቀደምን ከጸለይንበት እናት ወንድሞቼ፣ ቤተሰቦቼ፣ ወገኖቼ፣ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከውስጣችሁ ያለውን ፍርሃት ፈንቅቃችሁ ጥላችሁ ይህ ሰው እኮ ትክክለኛ ይሆናል ምናልባትም እኮ የትዳር አጋር ይሆናል ብላችሁ ቆም ብላችሁ አስባችሁ ትዳር አንይዝም እያላችሁ እየፈራችሁ እየሸሻችሁ ያላችሁ ሰዎች ከዚህ ነገር ብትወጡ መልካም ነው ብለን እንመክራለን። እናመሰግናለን ስላዳመጣችሁነ። ጓደኛዬንም በጣም ነው የምወዳት በዚህ አጋጣሚ። በጣም ብዙ ጊዜ ማለት የምትመክረኝ ትዳር እንዲይዝ በቃ ብዙ ነገር የምትመክረኝ እና የምትለኝ ነው በብዙ ነገር እና ጓደኛዬን እንደመወዳት እየገባችሁ ማዲቱ ብላችሁ እየገባችሁ ሰብስክራይብ አርጓት። እሷ ሚቱ ባላትን ሰብስክራይብ እያደረጋችሁ አበረታቱነን። በሌላ ቪዲዮ እስከምንገናኝ ድረስ ቸርቆይ